አሰላሙ ዓሌይኩም ወረሕመቱላሒ ወበረካቱ ውድና እየተወደዳችሁ እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ። እንኳን አደረሳችሁ ለኢድ አልፈጥር። ኢድ ሙባረክ ኢዳ ብያለሁኝ። ውዶች፣ የኔ ውዶች፣ የኔ መልካሞች ማለት ነው። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር፣ ኮሜንት እያደረጋችሁ አብረታቱ። እንግዲህ ዛሬ ትንሽ ያው እንግዲህ ሁላችንም የሚሰማን ነው። በዓል በደረሰ ሰዓት የሆነ ነገር በተፈጠረ ሰዓት የራሳችን የሆነ የሚሰማን ነገር ይኖራል ማለት ነው። ለምን ሁላችንም ንም ያለ ነው በየስዴቱ ዓለም ነው ያለ ነው። እና ያው ቤተሰብም ጋር የሆነ ቤተሰቡ ጋር ነው የሚያሳልፈው። ቤተሰቡም ጋር ያልሆነ ደግሞ እንደ በስዴት ላይ ያለ እና በየሁሉም ሀገራት ያለ ነው። ስደት ላይ ነው አብዛኛቻችን የምንገኘው። ስደት ላይ እስከሆነ ድረስ እኔ በራሴ የሚሰማኝን ስሜት ልገልጽላቸው አልችልም። በቃ እኔ ምን ብላችሁ አላውቅም። ብቻ አልሐምዱሊላህ፣ አልሐምዱሊላህ። እኔ ዛሬ ወላሂ ፍሬሁ ስራም አስቀድሜ ነበር ትናንት ሰርቼ የነበረው ሰዎችም ስለሌሉ ራሲን በቃ ዝግጁ አድርጌ ነበር ብዬ ስራ የንጨራርሽ የነበረው እና ሰገዳይንም ሰግጄ ኢት በመስጊድ ገብቼ ሰግጅ ከመስጊድ ተመልሽ መጥቼ በቃ አለንለ ፈታ ብዬ ነው ከምላችሁ በላይ ማለት ነው። ግን አንዳንድ ነገር የሚሰማን ነገር አለ። ቤት ብቻችን ቁጭ ስንል የሚደብረን ነገር አለ እና እንደዛ የሆናችሁ የምትሆኑ ማለት ነው ተስፋ ትቁረጡ። ኢንሻአላ አላህ ያለ ቀን አንድ ቀን ይሳካልናል። በየቤተሰቦቻችን ሄደን በሀገራችን ላይ ሆነን እንሻአላ ሁሉን ነገር እናሳልፋለን፣ አብረን ከቤተሰቦቻችን ነገር ማለት ነው። እና ምን ይላችሁ ነው እኔ ምንም የጎደለብኝ ነገር የለም። አልሐምዱሊላህ ቁጭ ብዬ ረፍት አድርጌ ሶላቴን ሰግጄ ሁሉን ነገር ያሳለፍኩት በመስጊድም ወደዛም እንትን እያልኩኝ ተራዊትንም ለመስገድ ወደ መስጊድ እየገባሁ እኔ ከረምኩት ሰሞኑ ማለት ነው። ምክንያቱም እነዚህ ሰዎች ቢኖሩ ግን ወፍ የለም። ለምን አንድን ጨረስኮ ስለ አንዱ እንትን አለም አንጨርስም። ስራ ነበር ትን የለብኝ ማለት ነው። ግን አልሐምዱሊላህ፣ አንዳንድ ጊዜ አላህንም ሳናማር ወደ አላህም ዱዓ እያደረግን ከእንትን ካልን አላህም ብዙ ነገር ይረጋናልኛል ማለት ነው። ስለዚህ የምለችው ነገር ተስፋ አትቁረጡ ግ ተስፋት ትቆረጡ ወላሂ፣ ተስፋት ትቆረጡ ማለት ነው። ያው በእርግጥ አንዳንድ ጊዜ ውስጣችሁ እንትን ሊላችሁ ይችላል። በቃ በውስጣችን ብዙ ነገር የምናስበው አለ። ልጆም መወለድ ነው፣ ቤተሰብም ጋራ እንትን ብለን የመጣ ነው። ትዳርም ላይ ሆነን ብዙዎቻችንን እንትን ብለን ስንወጣ ብዙ ነገር በእንትናችን የምናስበው ነገር አለ። በጭንቅላታችን ነው የሚቀረብበት ነገር አለ። ቢያንስ የዛሬ ዓመት አገር ቤት ሆነን ጾመን ከቤተሰቦቻችን ነገር ቤተሰቦቻችን ምን አስፈጠረን እንደዚህ ብለን ምናምን ያን ያኔ ነገር ትዝ ሲል ማለት ነው በጣም ነው እንትን የሚለው የሚያማው ማለት ነው። እና ብቻ አልሐምዱሊላህ እንኳንም በሰላም ጾመን በሰላም ፈታን። ጾማችን ነን ኢንሻአላህ ጾመው እና ውድት ይቅርታ እና እንኳንም ጾመን ጨረስን። ጾማችንን በሰላም ለቀጣይ ዓመት እንሻአላህ በሰላም ጾመን በሰላም እንፈታለን። አድርገን ከቀጣይም ዓመት አልፎ ከዓመት ዓመት እያደረሰን ቤተሰቦቻችን ጋር እንደዚሁም ከጓደኞቻችንን ከናፈቁን ከእህቶቻችን ከተነጣጠር ነው በርቀት ላለ ነው አላህ እሱን ትንበለልና ማለት ነው ይቁጠርልን የሁላችንን ልፋት የሁላችንንም የስደት ልፋታችንን የስደት መከራችንን ሁሉንም ነገር አላህ ይቁጠርልና። እኛ ብቻ ወደ አላህ እጃችንን አንስተን መለመናችንን አለ ወደ አላህ ዱዓ ማድረጋችንን አንርሳ እላችኋለሁ ወዶች እየ ከዚህ በመቀጠል ደግሞ ማለት ነው ዛሬን ያን ነገር ሰምቻለሁ። ቱፊቅ መኪና መኪና ተንተን ብሎበት መኪና ይዞ በሚሄድበት ሰዓት ወንድ ጋር ተጠይቆ አብሮት ያለ ሰውዬ የቅርብ ዘመዱ ነው፣ ቅርብ ቤተሰብ ነው፣ እና አረፈ ብላለች። አላህ ረሃመው። እንግዲህ ሙስሊምም ከሆነ አላህ ረሃመው፣ ሌላ ምንም ማድረግ አይቻልም ማለት ነው እና የቅርብ ጎረቤት ነው፣ የቅርብ ዘመዱ ነው ብላለች ተውፊቅ ማለት ነው እና ልጅቷ እያለቀሰች ነበር፣ ጓደኛዋ ሰው ማን አለቃትም ብቻ እና ተወፊቅን አላህ ይድረስለት እያላችሁ አንተ አድርጉለት ማለት ነው። በጣም ነው የሚከብደው። ብቻ ያለበት ነገር በባለፈውም የሆነ ቪዲዮዎችን ነበረ እንደ ታሰረ ምናምን እና በዛ ምክንያት ነው ብቻ እንትን ብሎበታል ምናምን እየተባለ ነበር። እና አላህ ይገዛው፣ ተወፊቅን አላህ ይገዛው ማለት ነው። በዚህ አጋጣሚ ወዳችኋለሁ አከብራችኋለሁ። ለቤቴ አዲስ የሆናችሁ ላይክ ሰብስክራይብ፣ እንዲሁም ሸር ኮሜንት በማድረግ ቤተሰብ ይሁኑ እላለሁኝ ማለት ነው። እና የምለቃቸው ቪዲዮዎች እንዲደርሷችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ እላለሁኝ። በሌላ ቪዲዮ እና ላይቭ እስከምንገናኝ ወሰላሙ አሌይኩም ወረሕመቱላሒ ወበረካቱ